ስልን እንደምን አመሻችሁ ከኢቢሲ የሰዓቱን የቢዝነስ ዘገባዎችን ይዘን ቀርበናል። ቴዎድሮስ አለማየሁ ነኝ። ሀያ አንደኛው አዲስ ቻምበር ዓለም አቀፍ የንግድ ትርኢትና አባዛር በአዲስ አበባ ኤግዚቢሽን ማዕከል ተከፈተም። በኤግዚቢሽኑ ከ27 ሀገራት የተውጣጡ ኩባንያዎች ተሳትፎበታል። እያሱ ፈጠነ የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት በየአመቱ የሚያዘጋጀው ሀያ አንደኛው አዲስ ቻምበር ዓለም አቀፍ የንግድ ትርኢትና ባዛር በኤግዚቢሽን ማዕከል ተከፍቷል። በኤግዚቢሽኑ ጣሊያን፣ ህንድ፣ ቻይናንና ቱርክን ጨምሮ ከ27 ሀገራት የተውጣጡ 180 በንግድ ዘርፍ የተሰማሩ አካላትም ተሳትፈውበታል። በጨርቃጨርቅና አልባሳት፣ በቆዳ ውጤቶች፣ የቤትና የቢሮ እቃዎች እንዲሁም ማሽነሪዎችና ሌሎችም ምርትና ንግድ ላይ የተሰማሩ ኩባንያዎች ተሳታፊ ናቸው። በአንድ በኩል ብቻ ሳይሆን ማርኬቱን ፕሮዳክታችንን ከመሸጥ ብቻ አንጻር ብቻ ሳይሆን ለፕሮዳክቶቻችን ለማሽኖቻችን ግብአት የሚሆኑ የተለያዩ እቃዎችን የምናገኝበትም ነው። ሜኒ ኦፖርቹኒቲስ ፎር አስ ለእኛ ብዙ የገበያ እድሎችን የምናገኝበት ነው። ከኢትዮጵያ ኩባንያዎች ጋር በጋራ ለመስራትም ጥሩ አጋጣሚ ይፈጥርልናል። ኩባንያችን መሰረቱን በጣሊያን ያደረገ የቤትና የቢሮ ዕቃዎች አምራች ነው። የኢትዮጵያን ገበያ በጣም ጥሩ ሆኖ አግኝተነዋል። ለዚህም ነው በዚህ ግዚቢሽን ላይ ለመሳተፍ የመረጥ ነው። እንዲህ ያሉ ዝግጅቶች ምርቶችን ከማስተዋወቅ ባለፈ የንግድ ትስስርን ለማጠናከር የሚያግዝ መሆኑን የንግድ ሚኒስትር ዴታ አቶ አሰድ ዚያር ተናግረዋል። መንግስት እንዲህ አይነት የንግድ ኤግዚቢሽኖች በሀገር ውስጥና በውጭ ኩባንያዎች መካከል የንግድ ትስስር እንዲኖር እውቀትና ቴክኖሎጂ ሽግግርን ለመፍጠር ጠቃሚ መሆናቸውን ይረዳል። ኢትዮጵያ ያሏትን የኢንቨስትመንት አማራጮች በማስተዋወቅ የውጭ ቀጥታ ኢንቨስትመንት ለመሳብም እገዛ ያደርጋሉ። ኤግዚቢሽኑ ከየካቲት 16 22 የሚቆይ ሲሆን ከተሳተፉ 180 ኩባንያዎቹ 80ዎቹ ከሀገር ውስጥ ናቸው። ወደ እለቱ የምርት ገበያ መረጃዎች ስናልፍ ዛሬ በኢትዮጵያ ምርት ገበያ የታጠበ ለውጭ ገበያ ያቀረበ የሲዳማ ቡና በፈረሱላ በ1249 ብር ተገበያይቷል። ነጭ ወለጋ ሰሊጥ በኩንታል በ2389 ብር ተሽጧል። ተጨማሪውን አብረን እንከታተል። ለሰዓት የያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። በሰላም አምሹ።